ሰው የታሰበበት ለሰዎች የተሰራ ልማት። ከንቲባ አዳነች አቤቤ የካሳንችስ ኮሪደርና መልሶ ልማት ሰዎችን ማዕከል ያደረገ ነው ይላሉ። ተጎሳቆለ ሰፈርን ያስዋበ አዲስ ውበትና አዲስ ውብ ከባቢን መፍጠር የቻለ እንደሆነም ከንቲባዋ ይናገራሉ። ከፍተኛ የኢኮኖሚ ስብራት፣ የማህበራዊ ስብራት የነበረበት የከተማችን አካባቢ ከመሀል ከተማ አንዱ ነው። ትልቁ ማሳያ ነው። ስለዚህ መልሰን እናልማ፣ ኮሪደርን በዚህ አካባቢ ማልማት አለብን። መሰረተ ልማቱ ደቋል ብለን ስናስብ መጀመሪያ ያሰብነው ሰውን ምን እናርገው ነው። ሰው መሰረት ተደርጎ ታቅዶ ተፈጸመም። ለኑሮ የማይመቸው ተበጄ፣ የፈራረሰው ቆነጀ። ሰዎች ለሰዎች ኑሮ መሻሻል አሰቡ፣ አደረጉትም። በስፍራው ለነበሩ ሰዎችም ቅድሚያ ተሰጥቷቸው ተቋቋሙ። ቅድሚያ ለነዋሪዎቹ የመልሶ ማቋቋም ስራም ተሰጠ። ወደ አምስት ሺ ሰባት መቶ የሚሆኑ መኖሪያ ቤቶችን ሁሉንም አይነት መሰረተ ልማትን እንደማሳያ ገላንጉራ ላይ አቃቂ ላይ እንዲሁም ደግሞ አራፍሳ አካባቢ እንዳያችሁት ያንን መንደር መስርተን ህዝባችንን ነው ከዚህ ያነሳ ነው አሸጋገርን ወደ አዲስ መንደር። አዲሱ መንደር በከተማ ጽንሰ ሀሳብ የተገነባ ነው። ነዋሪዎችን በዘላቂነት ከማቋቋም ጎን ለጎን የካዛንችስ መልሶ ማቋቋም ተሰራ። አዳዲስ መሠረተ ልማቶችውን ሆኑ አዲሱ ውበትም ተወለደ። አሁን ካሳንችስ በአዲስ መልክ ተገለጠች። በካዛንችስ ኮሪደር ውስጥ የሚሸፈነው ወደ 1000 ሄክታር መሬት ነው። ወደ 20 ሺ የሚደርሱ መኖሪያ ቤቶች ይገነቡበታል። መንገዶቹን ኔትወርክ ዶኗል። ወደ 40 ኪሎ ሜትር የሚሸፍን ነው። እነቸርቸር ጎዳና እነ ለገሃር ከስጢፋኖስ 4 ኪሎ ከ4 ኪሎ ስጢፋኖስ መንገዶች ሁሉ እንደገና መልሰው የለሙት በዚሁ ኮሪደር ስር እየተቀናጁ ነበርና ካዛንችስን ደግሞ እንደምናየው መንገዱ ኔትወርክ ዶኗል። ካዛንችስ ሌሎች ቀድሞ የተሰሩ ፕሮጀክቶችን ማስተሳሰር የቻለ ነው። ይህ ልማት ዘላቂ ብልጽግናና የነገውንም ትውልድ ያሰብም ነው። ፋይዳው ከዚህም አልፎ እስከ ዜጎች ክብር ማስጠበቅ ይደርሳል። የእግረኛ መንገዱን ካየነው ወደ 81 ኪሎ ሜትር የሚሸፍን ነው። የሳይክል መንገዱ ወደ 27 ኪሎ ሜትር የሚሸፍን ነው። ወደ 15 የሚደርሱ የህፃናት መጫወቻ ስፍራዎችን ገንብተናል። እሱም ብቻ አይደለም፣ በተጨማሪ ፓርኪንግ ነው። ትልቁ አዲስ አበባ ላይ መንገድ የሚያጣበበው እና የመንገድ ደህንነትን የሚጎዳው አርባ ያክል ፓርኪንጎችና ተርሚናሎችን በዚሁ በካዛንቺስ ኮሪደር ላይ መገንባት ችለናል። በመንገዶች አካባቢ የንግድ እንቅስቃሴን የሚያግዙ 105 ሱቆችም ተገንብተዋል። ከነዚህ ሱቆች 75 በመቶ ያህሉ የተሰጡት ከዚህ ቀደም ካዛንቺስ ይኖሩ ለነበሩ ዜጎች ነው። እንደ ከንቲባዋ ገለጻ ወደ አስር እጅ የሚሆነውን ደግሞ ለነገዋ ልጆች ነጋው የታድሶና የክህሎት ማሰልጠኛ ተቋማችን ሴቶችን ከአዲስ አበባ ጎዳናዎች ከከፋ ኑሮ ውስጥ አስወጥቶ አሰልጥኖ ያበቃ ስለሆነ፣ እንደ አንድ ማሳያ እዚህ ከሴቶች አደባባይ ጋር አያይዘን እነሱንም የስራ እድል የፈጠርንበት በእርግጥ ሰው ሰው የሚሸት ብቻ ሳይሆን ሰው ማዕከል ያደረገ ለሰው ትልቅ ፋይዳ ያለው ስራ የተሰራበት ነው። የዚህ ፕሮጀክት አካል ተደርጎ የተገነባው የሴቶች አደባባይ የኢትዮጵያ ሴቶችን ወካይ ሆኗል። ሐውልቷ ላይ የምትታየዋ ሴት ሩቅ የምትመለከትናት ሩቅ ነው የምትመለከተው። በእጇ ሚዛን ይዛለች። ኢትዮጵያ ነው የምትወክለው። ኢትዮጵያ በሴት ስም ነው የምትጠራው፣ አዲስ አበባችንም በሴት ስም ነው የምትጠራው። ስለዚህ ኢትዮጵያ ሩቅ አልማ እየሰራች ያለች ሀገር መሆኗን ህልሟን ነው የሚያሳየው። ይሄ በእጇ የያዘችው ሚዛን ደግሞ ኢትዮጵያ ውስጥ ለፍታዊ ተጠቃሚነት ለእኩልነት በርካቶች ዋጋ ከፍለዋል ና ወደ ትውልድ ትውልድ እዳ የሆነ እየተሻገረ ሲያጋጨን ፍታዊነትን ማረጋገጥ ዳገት ሲሆንብን እናያለን እና ኢትዮጵያ ፍታዊነትን ለማረጋገጥ በሁሉም ዘርፍ እያደረገች ያለውን ጥረት ያሳይልናል ብለን ነው። ሐውልቱ የኢትዮጵያን የትናንትናና ዛሬ ድል የዘከረ ነውም ብለዋል። የካዛንቺስ ልማት ስራ መንግስት የገባውን ቃል እንደሚፈጽም ዳግም ያረጋገጠበት እንደሆነ አክለዋል። ካዛንቺስ አዲስ አበባን እንደስሟ ውብ አበባ እናደርጋታለን የሚለውን ቃላችንን እንደገና በተግባር ያዋልንበት ነው። እየሰራን ያለ ነው። ለጋራ ጥቅማችን ነው። ብዙዎች ተሳትፈውበታል። ለዚህም ከተማ አስተዳደሩ ነዋሪዎችን ያመሰግናል ብለዋል ከንቲባዋ በዚህ ሥራ የተባበራችሁ ሁሉ የምስጋና ቃል ውሰዱ ነው ያሉት ሥራው በሌሎች አካባቢዎችም የሚቀጥል እንደሆነ አብራርተዋል